የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር መብረቁ ብርጌድ በጠላት ላይ መብረቃዊ ጥቃት ማድረሱን ገልጿል። አካባቢው ፋኖ ወደ ቡንጂራ ከተማ በመግባት ጥበብ በተሞላበት ወታደራዊ ቴክኒክ ከበባ በማድረግ ሁለት ከፍተኛ የመከላከያ አመራርን ጨምሮ 23 የሚደርሱ የመንግስት ሰራዊት አባላት ላይ እርምጃ መውሰዱን የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ያዕቆብ ጌታውን ገልጸዋል። ቁጥራቸው ያልታወቁ ኃይሎች ደግሞ ቁስለኛ ሆነዋል ብለዋል። ለህክምና ወደ ፓዊ ሆስፒታል እንደገቡም ማወቅ ተችሏል። የጃዊ የፋኖ ጦር አደረጃጀቱን በማዘመን ዘመናዊ መሳሪያ በመታጠቅ በጠላት ላይ ኪሳራ እያደረሰ እንደሚገኝ ቃል አቀባዩ ገልጿል። የአማራ ፋኖ በጎጃም ቀኝ የተዮታ የንጉሴ የስድስተኛ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ ማስጠንቀቂያ ሰጥቷል። የአማራ ፋኖ ከብልጽግና መራሹ ዘራፊና ገዳይ ወንበዴ ቡድን ጋር የህልውና ትግል ከጀመረ ሰንበት በት ማለቱ ይታወቃል ያለው ብርጌዱ ህልውና ትግሉ በብልጽግና መራሹ መንግስት ላይ ከባድ የሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ኪሳራዎችን እያደረሰበት ይገኛል ብለዋል። በመሆኑም የብልጽግና መንግስት እያደረሰበት ያለውን ፖለቲካ ታሪካዊ፣ ኢኮኖሚያዊ እና ማህበራዊ ኪሳራ መቋቋም ሲያቅተው የከተማ ቦታዎችን በሊዝ በመሸጥ እና ገንዘብ በማሰባሰብ የሚፈጽመውን የአማራን ህዝብ የዘር ጭፍጨፋ አጠናክሮ ለማስቀጠል እየሰራ ይገኛል ነው ያለው። በደብረ ማርቆስ ከተማ አስተዳደር ውስጥ ደብረ ማርቆስ ከተማና መሰረተ ልማት መምሪያ የቦታ አዲስ ጨረታ ማውጣቱን ገልጿል። የአማራ ፋኖ የህሉና ትግል ከጀመረ ጊዜ አንስቶ በጨረታም ይሁን በማንኛውም መንገድ ከመንግስት ወደ ግለሰቦች የሚዘዋወሩ ቦታዎች ህጋዊ እንደማይሆኑና መሬቱ ተወርሶ ለትግል አላማ እንደሚውል በተደጋጋሚ ሲገለጽ እንደቆየ አስታውቋል። አልቋልም። ስለሆነም ይህንን መመሪያ በማናለብኝነት ችላ ብላችሁ በመጣት ከመንግስት ላይ መሬት በመግዛት ለመንግስት የገቢ ምንጭ በመሆን እንዲሁም ይህንን የሊዝ ጨረታ ለማስፈጸም የመህንድስና ባለሙያ በመሆን የአማራን ህዝብ ሞትና እንግልት የምትደግፍ ግለሰብ ላይ የማያዳገም እርምጃ እየወሰድን በጨረታም ይሁን በማንኛውም መነገጃ ያገኛችሁትን ቦታ በመውረስ ለትግል አላማ የምናውለው መሆኑን እየገለጽን በሚደርስባችሁ ፖለቲካዊ፣ ኢኮኖሚያዊ ሆነ ማህበረሰባዊ ኪሳራ የአማራ ፋኖ ተጠያቂ እንደማይሆን እየገለጽን ከዚህ ድርጊት በመቆጠብ የአማራነት ግዴታችሁን እንድትወጡ እና የታሪክ ተወቃሽ ከመሆን እንድትድኑ የአማራ ፋኖ በጎጃም ቀንጌታዊ ውፍታዊ ንጉሴ ስድስተኛ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ መልእክቱን ያስተላልፋል ብለዋል። የአማራ ሕዝብ እያለፈበት ባለው የትጥቅ ትግል ውስጥ አጉል ሚዛናዊ ለመሆን የሚጥሩ ኃይሎች ከድርጊታቸው ሊቆጠቡ ይገባል ተብሏል። እንደ ሕዝብ የወረረውን ጠላት ለማሸነፍ በቅድሚያ የውስጥ ባንዳዎች ላይ መዝመት እንደሚገባም ተነግሯል። የአማራ ፋኖ በሁሉም የአማራ ግዛቶች ከብልጽግናው አምባገነናዊ ገዢ ጋር እየተፋለመ በአሸናፊነቱ እየገሰገሰ ነው። በዚህ ሂደት ውስጥ በሚወስዳቸው የተጠኑና ቅድመ ውሳኔ ባረፈባቸው እርምጃዎች ላይ የተመረኮዙ ጎታች ሀሳቦችን የሚሰጡ ግለሰቦች ስለመኖራቸው ታውቋል። በተለይም ለብልጽግናው አገዛዞ የሚያስወግነው ህዝባቸውን፣ የሚያስገድሉና የሚያስደፍሩ እንዲሁም ፋኖችን እየጠቆሙ የሚያስጠቁ ባንዳዎች ላይ በሚወሰደው እርምጃ አጉል ለዘብተኝነት እየተስተዋለ ነው ተብሏል። የአማራን ህዝባዊ ትግል እየመራ ያለው አዲሱ ልድ ባለፉት አመታት በህዝቡ ላይ የደረሱ ግፎች ሁሉ የተፈጸሙት ለባንዳዎች በተሰጠ እድልና ለዘብተኝነት መሆኑን ጠንቅቆ የሚያውቅ እንደሆነ መረዳት ያስፈልጋል ተብሏል። ፋኖ በስሜት ወይም በቸልተኝነት እርምጃዎችን ለመውሰድ ማህበራዊ ስሪቱም ሆነ መዋቅራዊ አደረጃጀቱ እንደማይፈቅድለት መረዳትም ተገቢ እንደሆነ ተነግሯል። አማራን እንደ ህዝብ ያስጠቁና አሁንም በዚህ ተግባራቸው የቀጠሉ ባንዳዎች ላይ የሚወሰዱ እርምጃዎችን ከጠቀሜታው አንጻር በሶስት አይነት መንገድ መመልከት እንደሚገባ ይነሳል። የመጀመሪያው በእነዚህ ግለሰቦች የባንዳነት ስራ የተነሳ ፋሽስታዊ አገዛዝ በሌላ ዙር ጭፍጨፋ እድል እንዲያገኝና ከደረሰበት ሽንፈት እንዲያንሰራራ ያደርጋል። አሁናዊ ትግሉ እንዳይኮላሽ ከተፈለገ መጀመሪያ ባንዳዎችን ማጥራት እንደሚገባ ይነገራል። በዓለም ላይ በተደረጉ እንዲህ ያሉ ትግሎች ሁሉ ከባንዳዎች ጋር ሳይተናነቅና እነሱን ሳያስወግድ ነጻነቱን የተቀናጀ ህዝብ የለም። የአማራ ህዝብም ከዚህ ዓለማዊ ልምምድ ለመለመድ የተነጠለ እድል ሊኖረው እንደማይችል መረዳት ተገቢ ነው ተብሏል። በባንዳዎች የሚወሰድ እርምጃ ሁለተኛው ጠቀሜታ በቀጣይነት የአማራ ህዝብ ክደው የሚሰለፉ ባንዳዎች እንዳይኖሩ መማሪያ መሆኑ ነው። በየዘመኑ የሚፈጠሩ የየትውልዱ ባንዳዎች እንደሚኖሩ የሚጠበቅ ቢሆንም ህዝብ ያሸነፈ ቀን የሚደርስባቸውን አውቀው ከኩይ ድርጊታቸው እንዲቆጠቡ ያደርጋል። በመሆኑም አዲሱ የአማራ ትውልድ በብልጽግና ባንዳዎች ላይ የወሰደ ያለው እርምጃ አሁናዊ ትግሉን ከማስቀጠል ባሻገር ቀጣዩን ትውልድም ከክፉዎች የጸዳ የማድረግ እድል ያለው ተደርጎ ይወሰዳል። ሶስተኛው ጠቀሜታው ደግሞ ፍትህ መስጠት ነው። በባንዳዎች ክፉ ስራ የተነሳ የአማራ ህዝብ የማይገባውን ዋጋ ከፍሏል። አመታትን የተሻገረው መንግስታዊ በደል እንዲቀጥል የሆነው በእነዚህ ባንዳዎች መሆኑን ላፍታም ቢሆን መዘንጋት አይገባም። ባለፉት ሀያ ወራት በተደረገው ትግል ብቻ ሁሉም ግዛቶች የህዝቡ መሪ መሆን የሚችሉ ጀግኖች እየተጠቆሙ የተገደሉት በባንዳዎች ስራ ነው። በየከተማውና በየገጠሩ የተፈጸሙ የጅምላ ጭፍጨፋዎች አስፈጻሚ የነበሩት ባንዳዎች ናቸው። የብልጽግናውን ዙፋን ጠባቂ ጦር በየጓዳ ጎድጓዳው እየገቡ የመሩ እነዚህ ከሃዲዎች መሆናቸው ይታወቃል። በእነሱ ባንዳነት ህዝብ ተጨፍጭፏል። አረጋውያንና የሃይማኖት አባቶች ተረሽነዋል። ህጻናት ተገድለዋል። ሴቶች በአረመኔው ስርዓት ተደፍረዋል። ነፍሰ ጡር እናቶች ያለ ርህራሄ በጥይት አረር ተቃጥለዋል። መኖሪያ ቤቶች፣ የአርሶ አደሩ ምርት፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ ጤና ጣቢያዎች በአገዛዙ ከባድ መሳሪያ እየተመቱ ነደዋል። የሟቾችም ደም አልደረቀም። የአልጋ ቁራኛ የሆኑት የአማራ ልጆች ቁስል አልሻረም። እንዲህ ላለው መከራ የዳረጉ ባንዳዎች የስራቸው ዋጋ በድምር መከፈል አለበት። እጃቸውን ቀደም ሲል በተዘረዘረውና ከዚህም በላይ በሆነው የአማራ ህዝብ ደም የተጨማለቀ ነው። እነሱ ላይ የሚወሰደው ፍትሃዊ እርምጃ የብዙ ነፍሶችን ፎይታ እንደሚፈጥር ማስተዋል ያስፈልጋልም። በመሆኑም የአማራ ፋኖ በሁሉም ግዛቶች የሚወስዳቸውን እርምጃዎች መቀበልና መደገፍ ተገቢ ነው ተብሏልም። በትግል ውስጥ እንደ ሰውኛ የሚፈጠሩ ስህተቶች ቢኖሩ እንኳን መስተካከል የሚችሉ በመሆናቸው ለጠላት ዱላ በሚያቀብልና የአማራን የውስጥና የውጭ ዲፕሎማሲ በሚጎዳ መንገድ ማራገብ እንደማያስፈልግ ተነግሯል። ይልቁንም የፋኖ አሸናፊነት እንዲቀጥልና ትግሉ በአጭር ጊዜ ግቡን መጥቶ እንዲጠናቀቅ የአማራ ህዝብ የየአካባቢው ባንዳዎች ላይ መዝመት አለበት ተብሏል በብልጽግና አሽከርነት የሚያገለግሉ ግለሰቦች ቢቻል ከተግባራቸው በመመለስ ከሕዝባቸው ጎን እንዲሰለፉ ማድረግ ካልተቻለ ደግሞ ከየማህበራዊ መሰረታቸው በመንቀል ዝምድናን መቁረጥ፣ ሰላምታ መከልከል፣ ቢሞት አለመቅበር፣ ቢታመም አለመጠየቅ፣ ቢቸገር አለመርዳት፣ ከእድርና እቁብ ማስወጣት፣ ከሁሉም አገልግሎቶች ማገድ ይገባል። እንዲህም ተደርጎ በይቅርታ የማይመለሱ ከሆነ ደግሞ እስከ ወዲያኛው መሸኘትን ትግሉ እንደሚያስገድድ ተነግሯል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ አምስት መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15 ሺህ የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ ኢትዮጵያ ኢመርጀንሲ ሼልተር እና ኤንኤፍይ ክላስተር አዲስ ባወጣው ሪፖርት አመላክተ። የተፈናቃዮቹ መጠለያዎች ከመጠን በላይ ሰዎች በመጨናነቃቸው ያረጁና የተቀደዱ በመሆናቸውና ለረጅም ጊዜ አገልግሎት እንዲውሉ ፈጽሞ የታሰቡ ባለመሆናቸው የተፈናቃዮቹ ሁኔታ በከፍተኛ ደረጃ እየተባባሰ መምጣቱን ሪፖርቱ ገልጿል። ኢትዮጵያ ኢመርጀንሲ ሼልተር እና ኤንኤፍይ ሚኒስትር ባካሄደው የመስክ ምልከታ ሪፖርቱ በጃራ ጃሪ አንድ እና ጃሪ ሁለት መካን ኢየሱስ እና ገርባ ዴጋን መጠለያ ጣቢያዎች ውስጥ የሚኖሩ በርካታ ተፈናቃይ ቤተሰቦች በጋራ መኖሪያ ወይም በተጎዱ መዋቅሮች ውስጥ ተጨናንቀዋል። ይህም የግል ቦታ አጦት እና አነስተኛ ደህንነት አስከትሏል ብሏል። በተጨማሪም የአካል ጉዳተኞች ምንም አይነት የተለየ የመጠለያ አቅርቦት የላቸውም ሲል አክሏል። ምግብ ነክ ያልሆኑ ምርቶች ሁኔታም እኩል አሳሳቢ እንደሆኑ በሪፖርቱ ተገልጿል። የመጨረሻውም ሙሉ ስርጭት ለአብዛኞቹ ጣቢያዎች የተደረገው በፈረንጆቹ 2022 ነው ከዚያ በኋላ ያሉ ድጋፍ አናሳና ወጥነት የጎደለው ነው ሲል ሪፖርቱ ገልጿል። እስከ 225 መጀመሪያ ድረስ ከ660 ሺህ በላይ ግለሰቦች በግጭት ከተጎዱ አፋር፣ ኦሮሚያ፣ ትግራይ እና ቤኒሻንጉል ጉሙዝ አካባቢዎች ወደ አማራ ክልል ተፈናቅለዋል። ወደ 70 ሺህ የሚጠጉ ተፈናቃዮች በአሁኑ ወቅት በሰባቱ አስተዳደራዊ ዞኖች ውስጥ በሚገኙ 31 መጠለያና የጋራ ማዕከላት ውስጥ ይኖራሉ። ሪፖርቱ አክሎ እንዳመለከተው በአማራ ክልል ከሚገኙ መጠለያዎች ውስጥ በሰሜንና ደቡብ ወሎ ዞኖች ያሉ አብያዎች ከፍተኛ ቁጥር ያላቸው ተፈናቃዮችን የያዙ ሲሆን ሲሆን 55 በመቶ የሚሆኑ መጠለያዎች እና የጋራ ማዕከላት ይገኙበታል። በ2024 መጀመሪያ ላይ የተወሰነ ተፈናቃዮችን የመመለስ ጥረት ቢጀመርም ከዛ በኋላ ሰፊ የመመለስ ወደ ሌላ ቦታ የማዘዋወር ወይም ሌላ ዘላቂ መፍትሔ የማግኘት እድል አነስተኛ ሆኖ ቆይቷል ሲል ሪፖርቱ አመልክቷል። ከወራት በፊት በሰሜን ወሎ ዞን በጃራ የአገር ውስጥ ተፈናቃዮች ማዕከል የሚኖሩ በሺዎች የሚቆጠሩ ግለሰቦች ከፍተኛ የምግብ እጥረት እንደገጠማቸው መነገሩ ይታወሳል። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ ተጣለ። ሳውዲ አረቢያ ለኡምራ ቢዝነስ ና ቤተሰብ ጥያቄ የሚሰጡ ቪዛዎች ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት ነት አግዳለች። እገዳው የሀጂ መገባደጃ እስከሆነው የሰኔ ወር አጋማሽ 25 ድረስ ውሳኔ የተሰጠው በሀጂው ጊዜ ያለው መጨናነቅ ለመቀነስና ደህንነትን ለማረጋገጥ መሆኑ ተነግረዋል። ቪዛ እስከ ሀጂ መገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኡምራ ቪዛ ማግኘት የሚችሉበት በቀጣዮቹ አምስት ቀናቶች ብቻ መሆኑን ተገልጿዋል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብፅ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያ ና የመን ናቸው። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡምራ ወይም ጉብኝት ቪዛ ወደ ሳውዲ አረቢያ ከገቡ በኋላ ያለ በዛው በመቆየት ያለፈቃድ ፈቃድ የሀጂ ፕሮግራም ላይ ሲሳተፉ እንደነበር የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛው መከልከላ ተዘግቧል። በ2024 በሀጂ ወቅት በተፈጠረው መጨናነቅና ከፍተኛ ሙቀት 1200 ሰዎች በሞታቸው የሚታወስ ሲሆን ሳዑዲ ያለ ፈቃድ ሀጂ ሲፈጽመው የሚገኙ ሰዎችን ለአምስት ዓመት ወደ ሳዑዲ አረቢያ እንዳይገቡ እንደሚከለክሉ ተናግረዋል። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ሁለት ቻይናውያንን በዶኔትስክ ግዛት በቁጥጥር ስር መዋላቸውን የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ተናገሩ። ፕሬዚዳንቱ በሩሲያ ጦር ውስጥ የሚዋጉ ቻይናውያን ወታደሮች ሁለት ብቻ አይደሉም ብለዋል። የዩክሬን ውጭ ጉዳይ ሚኒስቴር አንድሪ ሲቢሃን እንዳሉት በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላት አቋም ጥያቄ ውስጥ የሚከቱ ናቸው ብለው ኪየቭ የሚገኘው የቻይና ልዑክ ለማብራሪያ እንዲጠራ አሳውቀዋል። ዩክሬን ቻይና በጦርነቱ ለሩሲያ ድጋፍ ትሰጣለች በማለት ወቀሳ ስታቀርብ ይህ የመጀመሪያው ነው። ዩክሬን ያቀረበችውን ወቀሳ ተከትሎ እስካሁን ከሞስኮም ሆነ ከቤጂንግ ኦፊሴላዊ ምላሽ አልሰጠም። ዘለንስኪ በኤክስ ገጻቸው በጻፉት መልእክት ቻይናውያን ወታደሮች በሀገሪቱ ምስራቅ ዶኔስክ ግዛት ውስጥ በቁጥጥር ስር መዋራቸውን ጠቅሰው የባንክ ካርድ፣ ሌሎች ግላዊ ማስረጃዎች ይዘው ነበር ብለዋል። ፕሬዚዳንቱ እንዳሉት የዩክሬን ወታደሮች ከስድስት ቻይናውያን ወታደሮች ጋር ከገጠሙ በኋላ ሁለቱን መማረክ ችለዋል። ዘለንስኪ በለጠፉት ቪዲዮ ላይ ቻይናዊ ወታደሮች ከተባሉት ግለሰቦች መካከል አንዱ በማንድሪን ቋንቋ በቅርቡ ስላደረገው ውጊያ ሲያወራ ይደመጣል ያለን መረጃ መረጃ እንደሚያሳየው በወራሪው ኃይል ውስጥ ያሉ ቻይናውያን ዜጎች ሁለት ብቻ አይደለም ብለዋል ፕሬዚዳንቱ። ሩሲያ ከቻይናና ከሌሎች ሀገራት ጋር አውሮፓ ላይ እየተካሄደ ባለው ጦርነት የምታደርገው ትስስር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳይ ነው ሲሉ ዜሌንስኪ አክለዋል። የዩክሬን ፕሬዚዳንት ዩናይትድ ስቴትስ፣ አውሮፓና ሌሎች ሰላም የሚፈልጉ የዓለም ሀገራት ምላሽ እንዲሰጡ ጠይቀዋል። ሁለቱ ግለሰቦች በአሁን ወቅት በዩክሬን ደህንነት አገልግሎት ስር መሆናቸውን ጠቁመው ምርመራ እየተደረገባቸው እንደሆነ አሳውቀዋል። ለጋዜጠኞች መግለጫ የሰጡት የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ሁኔታው የሚያሳስብ ነው ብለዋል። ቃል አቀባይዋ ቻይኗ ሩሲያ በዩክሬን በምታደርገው ጦርነት ቀንደኛ ተዋናይ ናት ብለው ለጦርነት የሚያገለግሉ የቴክኖሎጂ ምርቶች ታቀርባለች ሲሉ ወቅሰዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ